አሰላሙ አሌይኩም ወረህመቱላህ ወበረካቱሁ ሰላም ጤና ይስጠልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሎ ሰላም ነው። እጅግ እጅግ ወሳኝ በተለይ በተለያዩ የዓለም ሀገራት እንዲሁም ኢትዮጵያ ውስጥ ሆናችሁ የኢትዮጵያ ንግድ ባንክ ደንበኞች የሆናችሁን ኢትዮጵያኖችን በሙሉ በዛሬ ዕለት ከኢትዮጵያ ንግድ ባንክ በኩል የወጣው እጅግ በጣም አስደንጋጭ የሆነ መረጃ የብዙዎቻችሁን ቀልብ ስቧል። ታዲያ ይህንን በተመለከተ ሙሉ ዝርዝሩን ወደ እናንተ ይዝንላችሁ የቀረብን ሲሆን ከዚህም ጋር ተያይዞ መሬት በሕገወጥ እየተወረረ መሆኑን የሚያሳይ አንድ ሪፖርት ይፋ አድርጓል። የእሱንም ይዘናል። በተጨማሪም ከሆቴሎች ጋር ተያይዞ ማስጠንቀቂያ መውጣቱንም ሰምተናል። ከፓስፖርት ጋር በተያያዘ አዲስ ማሻሻያ ስለመደረጉም አውቀናል። የውጭ ምንዛሬ ወጪን ለማስቀረት ታስቦ የተዘጋጀው መመሪያ ስለመኖሩም ሰምተናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ስትጀምሩት ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ፣ ዛሬ ማለትም ግንቦት 6 2017፣ በተለይ ከኢትዮጵያ ንግድ ባንክ በኩል የወጣው አስደንጋጭ መረጃ በመላው ሀገሪቱ ላይ በተለይ በውጭ ሀገራት ያለው የኢትዮጵያ ንግድ ባንክ ደንበኞችና የኢትዮጵያ ንግድ ባንክ ላይ ገንዘብ ያስቀመጡ እህት ወንድሞችን በሙሉ እጅግ በጣም ያስደነገጠና ብዙዎችንም ጭንቀት ውስጥ የከተተ መረጃ ነው። እኛም ይህንን መረጃ እንግዲህ በተለያዩ ሶሻል ሚዲያዎች ላይ እየተዘዋወረም ይገኛል። ሙሉ ዝርዝሩን ወደ እናንተ የምናደርስ ሲሆነ በተጨማሪም እንግዲህ መሬት በህገ ወጥ እየተወረረ ስለመሆኑም ሰምተናል። ሆቴሎች ላይ ማስጠንቀቂያም ወጥቷል። ከፓስፖርት ጋር በተያያዘም አዲስ ማሻሻያ ስለመደረጉም አውቀናል። የውጭ ምንዛሪ ወጭን ለማስቀረጥ ታስቦ የተዘጋጀው መመሪያ ስለመኖሩም እነዚህን እንግዲህ በተከታታይ ወደናንተ የምናደርስ ይሆናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ የጋበዘን። በዛሬው እለት እንግዲህ ከኢትዮጵያ ንግድ ባንክ በኩል የወጣው መረጃ የብዙ ኢትዮጵያኖችን ቀልብ የሳበ መረጃ ነው። ነገሩም እንደሚያመላክተው ከሆነ መሰረት ሚዲያ ነው እንግዲህ ረፋዱን ዘገባውን ያቀረበው። ወጣት አማኑኤል የማነ ብርሃን የኢትዮጵያ ንግድ ባንክ ልደታ ቅርንጫፍ ዛጉይ በምክትል በመከተል ስራ አስኪያጅነት ያገለግል እንደነበረ ተገልጿል። የካቲት 10 2017 ይሰራበት ከነበረው ከዚህ ቅርንጫፍ እስካሁን ማንነታቸው ባልታወቁ ሰዎች ተይዞ ተወስዶ እስካሁን ያለበት እንደማይታወቅ ዘመድ ጓደኞቹ ለመሠረት ሚዲያ የሰጡት መረጃ ያሳያል። ቤተሰቡ ለሕዝብ ተወካዮች ምክር ቤት፣ ለጠቅላይ ሚኒስትር ጽህፈት ቤት፣ ለፍትህ ሚኒስትር፣ ለሰብአዊ መብቶች ኮሚሽን፣ ለፖሊስና ለደህንነት ቢሮው አቤት ቢሉም እስካሁን ምንም ምላሽ እንዳላገኙም ይናገራሉ። ማመልከቻውን በመጻፍ ይመለከተዋል የተባለ አካል ሁሉ መድረስም ብንሞክርም መድረስ አልተቻለም፣ የተቻለው ላይም መልስ የለም የሚሉ ቤተሰቦቹ ሁለቱ ልጆቹ በከባድ ሁኔታ ላይ ናቸውም ብለዋል። በተስፋ ለተወሰኑ ጊዜያት ይለቀቃል በሚል ለመጠበቅ የሞከርን ቢሆንም አሁን ላይ ሶስት ወር ገደማ የሆነ ጊዜ በማስቆጠሯ አቤቱታ ለመጻፍ ተገደናል የሚሉ ቤተሰቦች በአስቸኳይ እንዲለቀቅላቸውም ተማጽነዋል። እንግዲህ በዛሬው ዕለት ይህ መረጃ ከወጣበት ሰዓት ጀምሮ በተለይ በተለያዩ የዓለም ሀገራት የሚገኙ የኢትዮጵያ ንግድ ባንክ ደንበኞች ገንዘባቸውን ያስቀመጡት ሁሉ በሁኔታው ላይ ከፍተኛ መነጋገርንና ጭንቀትን በውስጣቸው እየታየ ከመሆኑ አንጻር አሁን ላይ እንግዲህ የሚመጣውን ምላሽ ወደፊት የምናየው ይሆናል እያልኩኝ ወደ ቀጣዩ መረጃና በሌላው መረጃችን ለሴዶችና ለኢንዱስትሪ ልማት በተለያዩና በተዘጋጁ ክፍት ቦታዎች ላይ ሕገ ወጦች በዘፈቀደ ግንባታ እያከናወኑ መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። የኮርፖሬሽኑ የኮሚኒኬሽን ሥራ አስኪያጅ አቶ ጳውሎስ በለጠ ቀደም ሲል ለመሬት ባለይዝታዎች አስፈላጊውን የካሳ ክፍያ ቢፈጽሙም በቦሌ ለሚ ኢንዱስትሪ ፓርክ እንዲሁም በጅማና በሐዋሳ ከተሞች ለልማት ተብለው የተከለከሉ አካባቢዎች በሕገ ወጥ መንገድ እየተያዙ ነውም ተብሏል። ጉዳዩን ከተቋማችን አቅም በላይ ነው ያሉት ኃላፊው ከሚመለከታቸው ባለድርሻ ጋር ተደጋጋሚ ውይይት ባካሄዱም አጥጋቢ ምላሽ ማግኘት እንዳልተቻለ ለአህዱ ተናግሯል። የፌዴራልና የክልል መንግስት አፋጣኝ ምላሽ እንዲሰጡን በዚያ አጋጣሚ ጠይቀዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሚያስተዳድራቸው 13 ኢንዱስትሪ ፓርኮችና የድሬዳዋ ነፃ የንግድ ቀጠና መካከል አስሩ ወደ ልዩ የኢኮኖሚ ዞን ማደጋቸው ይታወሳል። እነዚህም ልዩ የኢኮኖሚ ዞኖች ካላቸው 177 ሼዶች 150 በሀገር ውስጥና በውጭ ባለ ሀብቶች መያዛቸው የተገለጸ ሲሆን ባለፉት 9 ወራት ከ80 በላይ አዳዲስ ኢንቨስትመንቶች ወደ ልዩ ኢኮኖሚ ዞኖች መግባታቸውም ተመላክቷል። ሌላ በኩል በአዲስ አበባ ከተማ በአንድ ወር ጊዜ ውስጥ ብቻ ሴት የመስተንግዶ ሰራተኞች ሰውነታቸውን የሚያጋልጥ አለባበስ እንዲለብሱ የሚያስገድዱ ከ35 በላይ ሆቴሎች ላይ የማስጠንቀቂያ ደብዳቤ እንደተሰጣቸው የከተማ አስተዳደሩ ባህልና ኪነ ጥበብ ቱሪዝም ቢሮ አስታወቀ። በሆቴሎች አገልግሎት ሰጭ ተቋማት ውስጥ ተቀጥለው የሚያገለግሉ ሴት የመስተንግዶ ሰራተኞች አለባበሳቸውን እየተመለከተ መመሪያ ጸድቆ ስራ ላይ መዋሉ ይታወሳል። በአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ የወጣው መመሪያ ሴት የመስተንግዶ ሰራተኞች ሰውነታቸውን የሚያጋለጥ አለባበስ እንዲለብሱ የሚያስገድዱ አሰሪዎች ላይ ጥጣት የሚጥል ነውም ተብሏል። ይህም የጸደቀው መመሪያ ተግባር ላይ ከዋለ የዘገየ የትርጉም ሥራዎች ባለመጠናቀቃቸው እንደሆነ በቢሮ የቱሪስት አገልግሎት ብቃት ማረጋገጫና ደረጃ መደባ ዳይሬክተር ገነት ይመር ለሃዱ ተናግረዋል። በአሁኑ ሰዓት የትርጉም ሥራዎች በመጠናቀቃቸውን የገለጹት ወይዘሮ ገነት ለሆቴል አገልግሎት ሰጪዎች ከቅጣት በፊት ማስጠንቀቂያ እንደተሰጠ እንደሚገኝ ነው ያስረዱት። በሌላ በኩል የውጭ ምንዛሪ ወጪን ለማስቀረት ታስቦ የተዘጋጀው መመሪያ ስለመኖሩ በዛሬ ዕለት ይፋ ይሆናል። የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ጅቡቲ ያሉ ኮንቴነሮችን በራሱ ወጪ ወደ መሃል ሀገር ሊያስመጣ መሆኑ ተሰማ። ይህም የውጭ ምርቶች ጅቡቲ ታሽገው ሲላኩ ያስወጣ የነበረውን የውጭ ምንዛሪ ለማስቀረት ያለመነውም ተብሏል። ለከፍተኛ ምርት ላኪዎች አማራጮችን እየተመለከተ እንደሆነ ኢትዮ ጅቡቲ ምድር ባቡር ተናግሯል። ምርቶችን በስፋት ወደ ውጭ ለሚልክ አምራች ከመነሻው መሃል ሀገርም ሆነ ሌላ አንስቶ እስከ መዳረሻው ባልተደረሰ የሎጂስቲክስ ስርዓት ለመስራት እየተጋሁነው ሲል ምድር ባቡር በዛሬው ዕለት መረጃውን አውጥቶታል። ሌላው የኢሚግሬሽንና ዜግነት አገልግሎት ለአዲስ አበባ አስቸኳይ ፓስፖርት አመልካቾች የአስቸኳይ ፓስፖርት ኦንላይን ሲስተም የተወሰነ ማሻሻያ ተደርጎ ስራ መጀመሩን አስታውቋል። ከግንቦት 6 ቀን 2017 ጀምሮ ሁሉም አመልካቾች በኦንላይን በማመልከት በቀጠሮ ቀን ብቻ ወደ ተቋሙ መሄድና መስተናገድ እንደሚችሉ ማሳውቋል። በኦንላይን መሙላት ያልቻሉ አስቸኳይ ጉዳይ ያላቸው አመልካቾች በአካል መጥተው መስተናገድ እንደሚችሉም በመግለጽ በተጨማሪም አገልግሎቱ ከግንቦት 6 ማለትም ዛሬ 2017 ጀምሮ መደበኛ የፓስፖርት አገልግሎት ከጠዋቱ 12 ሰዓት እስከ 8 ሰዓት፣ አስቸኳይ ፓስፖርት አገልግሎት ደግሞ ከ9 ሰዓት እስከ ምሽቱ 4 ሰዓት በውረት ፈረቃ እንደሚሰጥ ማስታወቁን በዛሬ ሁለት አመሻሹን ወጥቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።